ማንም ሰው ቡናህ ላይ ስኳር እንዲሆን አትፍቀድ። በመራራነቱ ተጠጡ። ክብረን ተጠብቅ። ሰዎች በሚፈልጉህ ጊዜ ብቻ አንተን የሚያስታውሱህ ከሆነ መጥፎ ስሜት አይሰማም። ጨለማ በሚሆንበት ጊዜ ቀጥታ አይምሯቸው ላይ የሚመጣው ሻማ ስለሆን ደስ ይበል። ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል ግን እጅህን የመቆረጥ ያክል ስለሆነ ያክህደት ልታቅፋቸው ግን አትችልም፣ እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል። አንድ ሰው በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም። በየቀኑ የማታያቸውን ጦርነቶች ከሚዋጉ ሰዎች ጋር ትገናኛለህ። ጨዋነት የጎደለው የሚመስለው ሰው ምናልባት ስራውን አቶ ይሆናል። የተወችህ ሴት ምናልባት ሌሊቱን ሙሉ ስታለቅስ አድራ ይሆናል። መልስ መስጠት ያቆመ ጓደኛ ምናልባት ሊገልጸው በማይችለው ሐዘን ውስጥ ሰምጦ ይሆናል። ግን አብዛኞቻችን የምንረሳው ነገር ይኸው ነው። አላህ ሰዎችን እንዴት እንደምንይዝ ያያል። በተለይ ሌላ ሰው በማይኖርበት ጊዜ ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። እህ፣ ሲልብን ያጥራል። በዚህ ባህሪያችሁ ብቻ ጀነት እንደምትገቡ ታውቃላችሁ። ባሕሪው ምን መሰላችሁ? ነቢያችን ሰለላሁ አለይህ ወሰለም እንዲህ ይላሉ፣ ልባቸው ልክ እንደ ወፋ አይነት ልብ ያላቸው ሰዎች ጀነት ይገባሉ አሉ። ኢማሙ ነወዊ ይህንን ሐዲስ ሸርሕ ሲያደርጉት እንዲህ ይላሉ አይ ረቂቅ አል ቀልብ ልባቸው በጣም ንጹህ የሆኑ ሰዎች ናቸው ይላል። ልባቸው ላይ ምንም መቀኝነት የሌለባቸው በትንሽ ነገር የሚደሰቱ ለይኑ ና ሐይኑ ና ቀሪቡ ና ሚንናስ። ለሰዎች በጣም ቀለል ያላችሁ ሰዎች ከሆናችሁ ሰዎች ሲቀርባችሁ ቶሎ የምትቀርብ አይነት ሰዎች ከሆናችሁ የጀነት ሰዎች ባህሪን ያላችሁ ማለት ነው። አላህም ስብሓንሁ ወተላ እንዲህ ይላል ኢላ መን አተላሃ ቢቀልቢን ሰሊም፣ ልቡን ንጹህ አድርጎ የመጣ ነው ነጃ ሚወጣ ይላል። አላ ስብሓን ወተላ አላህ ስብሓን ወተላ ሙሳን ለነቢይነት ሲመርጠው እንዲህ አለ ቃል ረቢ ሽረሕ ሊ ሰድሪ ያ አላህ ልቢን ንጹሕ አድርግልኝ፣ አለ ምክንያቱም ሄዲናችን ከልብ ጋር የተያያዘ ነው ማለት ነው። አሁን ላይ ያለ ነው። አብዛኞቻችን ዳዕዋችንን ብንመለከት አክላቅ የጎደለውን ዳዕዋ እያደረገለ እና ይህን የአማራ ሃይማኖት በአቡጃህል ባህሪ ዳዕዋ ማድረግ የለብንም ማለት ነው። ቤቱ ስለ ላ ሰለም በሐዲሳቸው ምን ይላሉ? በሙእሚን ልብ እኮ መጥፎ ሥነምግባርና ስስታምነት በሙዑሚን ልብ አይገኝም ይላሉ። እና አንድ ሰው ስነምግባር ከሌለው ኢማኑ ላይ ችግር አለ ማለት ነው። እና አክላቃችን እናሳምር ለማለት ነው። ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ ከአላህ ዘንድ በጣም ተወዳጅ የሆኑ ሰዎች ለሌሎች እጅግ በጣም ጠቃሚ የሆኑ ናቸው። ባለጸጋው አይደለም፣ ከፍተኛ ድምፅ ያለውም አይደለም፣ በጣም ዝነኛውም አይደለም። ግን ከነሱ ምንም አይነት ጥቅምን ሳይጠብቅ በቅንነት ሌሎችን የሚረዳ ምናልባት ዛሬ የሚያስቆጣህ ሰው ትዕግሥትህን ለመፈተሽ አላህ የላከው ሰው ሊሆን ይችላል። ምናልባት በጸጥታ የረዳኸው ሰው አንተ ከሄድክ በኋላ ለአንተ ዱዓ የሚያደርግ ሰው ይሆናል። ሰዎች ከአንተ የሚርቁትና ጥለው የሚሄዱት ስለ ጠሉ ብቻ አይደለም፣ ስለምትበዛባቸው ነው። አየህ አንተ ጋር ያለው መልካምነት፣ ይቅርባይነት፣ በንጹህ ልብ ምላሽ ሳይጠብቁ መውደድና ማፍቀር እነሱ ጋር ባለው የተዛባ ስሜት ሲለኩት ከአቅማቸው በላይ ሲሆንባቸው ያንም መቋቋም ሲሳናቸው ሆን ብለው ምክንያት ፈጥረው ይርቁሃል። ያኔ እነሱ አንተን እንጂ አንተ እነሱን አታጣቸው። የሰው ልጅ አኽላቁ ከሚለካባቸው ነገሮች መሃል አንዱ ወዳጁና ጓደኛው ማን እንደሆነ ማየት ነው። ጓደኛ ጓደኛውን ተከትሎ ነው የሚሄድ። ለዚህም ነብዩ አለይሂ ሰላቱ ወሰላም አልመርኡ ዐላ ዲኒ ኸሊሊሂ ብላ ሰው ልጅ ከጓደኛው ዲን ላይ ነው የሚሆነው ብላ ዲኑ ጥሩ የሆነን ሰው ጓደኛ አድርጎ የያዘ ሰው የሱ ዲኑም ጥሩ ይሆናል። ያጠበብቶች መሀል አንዱ ሲናገርም ዩበኑ ቢልመርኢ ማ ዩበኑ ቢቀሪኒሂ በላ አንድ ሰው ጓደኛው በሚጠረጠርበት ነገር እሱ ይጠረጠራል በላ። ከሌባ ጋር የዋለ በሌብነት መጠርጠሩ አይቀርም። ከጥሩ ሰው ጋር የዋለ ብዙ ጊዜ ጥሩ ይሆናል። ከመጥፎ ሰው ጋር የዋለም ብዙ ጊዜ መጥፎ ይሆናል። ውስጡ መጥፎ ባይሆን ሰዎች መጥፎ ነው ብለው ይጠረጥሩታል። ስለዚህ እንድትጠረጠር መንገድ መጥፋት የለብህም። አላህ ተባረክ ወተዓላ የሰጠህን ደረጃ ልታውቅ ይገባሃል። ከማን ጋር እንደምትውል ማንን እንደምትወድ ልብህን ለማን አሳልፈህ እንደምትሰጥ ልታውቅ ይገባሃል። ደግነት፣ ድምፅ ማሰማት፣ ለሌሎች ማውራት አያስፈልጉም። አንዳንዴ ፈገግታ ብቻ ነው አንዳንዴ ልትከራከርበት በምትችልበት ሁኔታ ላይ ዝም ማለት ነው አንዳንዴም እንዲህ የሚል መልእክት ነው ዝማ ደህና እንዳሉን ካስተዋልኩ እኔ ያለውልህ ሰዎችን በጥሩ ሁኔታ ስትይዝ የእነሱን ክብር ብቻ አታገኝም የአላህን እዝነትም ታገኛለህ አደባባይ ላይ ሰዎች በጣም በሚያከብረው ቦታ ላይ ማታውቀውን ጥያቄ ተጠየቅ ሴት ልጅ ሶሻል ሚዲያ ላይ መስራት ትችላለች አላቅ ማለት ይከብዳል። ወጣ ወይቻ አላቃት ማለት ይከብዳል። ሼክ ካንተ በላይ ማን ያውቃል? ሰላም ዓለይኩም ጓደኞችህ ባሉበት ጓደኞችህ ባሉበት ባለቤትህ ክብርን ሊነካ የሚችል ነገር አደረግክ። እሺ፣ እናቴ ደውልሻለሽ፣ ነገ ስለምትመጣ እናቴ መግዛት ያለብሽ ነገር ዛሬ ግዥ። እና ኔ እናተ ገረድ ነኝ እንዴ? በመጡ ቁጥር ሁሌ እንደሰራተኛ ምለፈው እንዴ? አስብ እንጂ ሌላ ሰው ማሰራት ትችላለህ። ምን አልከኝ? ፈገግ ብሎ ማለፍ እኮ በጣም ከባድ ነገር ነው አይደል? ነፍስን መያዝን ይፈልጋል። ነቢ ስ ላ ስለም እኮ እንደዛ ነው ያደረጉት። አይሻ እነ ሰይዲና አቡበከር እነ ዑመር ባሉበት አይሻ ቤት ነው የነበሩት፣ ነቢ ስ ላ ስለም። አንደኛ የነቢ ስ ላ ስለም ባለቤት ምግብ ላከች። እኔ በእኔ ቤት ምግብ እዛውን የሰበረችው ጣለች። ጋረቱ ሙኩም ብሎ ፈገግ ብሎ ያለፉት ነቢ ስላ ስለም፣ መናታችሁ ቀናች ብሎ አይከብድም። እስልምና በባህሪው ነፍስን ማድረቅ ይፈልጋል። አንድ ወጣት እንዴት ተወበተ ወደ እስልምና እንደመጣ ያኔ እንደ ተወበተ ሲናገር ምን ይላል በጣም መጥፎ ድሩዬ ሰው ነበርኩ ይላል ይሄ ሰው ኢኮኖሚ ሀብታም ነኝ አንዴ መኪና ይና ስለስጭ ሲጋራን እያጨሱ ሳመራ በጎዳናው ላይ ከርቀት ከኤሌክትሪክ ፖል ጋር የተጋጨ ነጭ መኪና ተመለከትኩ ሩጬ ወደዚያ ሄድኩ እሱን ለማዳን ስጠጋው ከርቀት መኪናው በፊቱ ኑር በዛ ሰው ኑር መኪናው እያበራ ነው በጣም ተጠጋሁትና ላድነው እጄን ልሰነዝር ስል ሰውየው ግማሽ አካሉ ተረግጦ ነበር፣ ተጨፍልቆ ልታድነው ትፈልጋለህ አለኛ። እዛ ሞት አፋፍ ላይ ሆኖ አዎ አልኩት፣ ላግዝነው። እንግዲህ ሲጋራን ጣል መጀመሪያ ሲጋራውን አስጣል። ደነገጥኩ። ይሄ ሞት አፋፍ ላይ ያለ ቃል ከባድ ነው። ተነገቱ እዛ ጎትቼ ላወጣው ስልምና ላይ አሁን ልትረዳኝ እውነት ትፈልጋለህ አለ አዎ አልኩት ይሄ ምትፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በጦሩ ምላሽ ስጡት ይላሉና ነገር ነው አለኝ አላህ ፍራ

ከዛ ምን አለኝ እያ ፈቃ እሱ መጥፎ ጓደኞች ትራቅ አለ ተርበጠበጥኩ ተነገጥኩ ይህን ሰው ወደዛ ወስደት ወደ ቤቴ ተመለስኩ ልተኛ ሞከርኩ አልተሳካልኝ ተነሳሁና ለሌት ሻወር ወስጄ በጣም ደንግጬ ያሉ መስጅድ እጄ አካባቢ ካለ መስጅድ ላይ ሱብሒን ሰገድኩ እንዳበቃ የመስጅዱን ኢማም ሄድኩና ያ ኢማም የተከሰተው ሁሉ ነገር ነገርኳቸው የመስጅዱን ሸይኽ ምን አሉኝ አሉኝ ኢሕመድላህ

አንድን ችግር ከአማኝ ወንድሙ ላይ ያስወገደ አላህ በእለተ ቅያማ ከእሱ ላይ አንድ ችግርን ያስወግድለታል። በየጊዜው የአንድን ሰው ህይወት ቀላል በምታደርግበት ጊዜ በቀጣዩ ህይወት የራስህን ምቾት እየገነባህ ነው። ስለዚህ ከልቦች ጋር ገርሁን፣ ከሰዎች ጋር ታገስ። ምክንያቱም የምትገናኘው እያንዳንዱ ሰው የማታውቀውን ታሪክ ተሸክሟልና። በጣም የምትወደው ጓደኛ አብረህ ለዓመታት ሥራ

መንተረከሁና ተረከሁናሱ ኢቲቃአ ሸርሪሂ እያሉ ሰዎች የእሱን ክፋት በመፍራት የሚተዉት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ። ነሰላስ በጣም ትልቅ ደርስ ነው። ቤት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆንላቸው? እኛስ ክፉ እንዳይናገሩ ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል። የሰው ልጅ እስካልተናገረ ድረስ በሰላም ሲናገር፣ ወይም ይከስራል ወይም ያተርፋል። አላህ ተባረከ ወተዓላ መልካምን እንድንናገር ከመጥፎ ዝም እንድንል አዘን፣ እቁሉ ሊናሲ ሑስነን ብሏል። ለሁሉም የሰው ልጅ መልካምን ተናገሩ ብሏል። ለሙስሊሙም ለካፍ ለወዳጁም ለጠላቱም ለወንዱም ለሴቱም ለትልቁም ለትንሹም መልካምን እንድንናገር አላህ አዘዘን። ማለፍን መማር ያስፈልጋል። ነገሮችን አይተን እንዳላየን የማለፍ የመረዳት ኦኬ፣ እንዲህ አይነት ነገር ተፈጥሯል፣ ግን እንዲህ ስለሆነ ነው ብለን ቀለል አድርገን የማለፍ ነገር በእያንዳንዳችን ህይወት ውስጥ ይጠበቃል። ህይወታችን ቀላል የምናደርገው ምኛው ነው? ከባድ የምናደርገው ምኛ ነው? ወደ አላህ መቅረብ ትፈልጋለህ? እንግዲያውስ ፍጥረታቱን ተንከባከብ። ምክንያቱም አንዳንዴ ወደ ጀነት የሚወስደው ቁልፍ ምን ያህል እንደምትሰግድ ላይሆን ይችላል፣ ነገር ግን ምንም ላያደርጉልህ ለሚችሉ ሰዎች እንዴት እንደምትንከባከባቸው እንዴት እንደምትይዛቸው ማወቅ ነው። በዚህ ምድር ላይ ምንም አይገርም፣ ምንም እንደማይገርም ታውቃለህ። ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲል አይቻልም፣ ወርዶ አይቻልም። በጣም ሀብታም ወርዶ ወርዶ ያልከው ተነስቶ አይቻልም። ዜሮ ያልከው የሆነ ቦታ ደርሶ ይመስልሃል፣ እንጂ የጊዜ እንጂ የሰው ሀያል ነው አላህ። አንድን ባሪያ ሲወደው በዙሪያ ላይ ያሉ ሰዎችን ትክክለኛ ማንነት ይገልጥለታል። የመራጣቸው ሁሉ የመለየታቸውን አፍቆት ሲጠና ለምን ለምን ብለን ባነሳናቸው ጥያቄዎች ውስጥ ከሚመጣው ክፉ ሁሉ ጠብቀን እያለን ያደረግነው ድዋ መልሱ ሊሆን ይችላል። አንዳንድ ጊዜ የሳቀ ሁሉ ወዳጅ ነው አለሁኝ ያለ ሁሉ ደግሞ እውነቱን ነው ማለት አይደለም። አላህ ግን ሲወደን ልብ፣ ከዚህ በላይ እንዲጎዳ አይፈቅድምና ያርቀናል። እያሳሳቀ ከሚወጋ አተርፋለሁ እያለ ከሚገል ሁሉ ያርቀንና እንዴት እንዴት ነው ይህን ያህል ማየት ያልቻልኩት እስክምል ድረስ ያስገርመናል። የተያሁንም ልቡ ጨልሞ ከሚስብ መተርፋለው እያለን በሚገል ሁሉ ላይ አንጠውና ሕይወት በጣም አጭር ናት። ጨካኝ ለመሆን ጊዜ የለህም። ቂም ለመያዝም ሰዓት አይተርፍህም። ሰዎችን ለመጉዳትም ጊዜ አይበቃህም። ምህረትን ምረጥ፣ ይቅርታን ምረጥ፣ ደግነትን ምረጥ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የመረጡት ይህንኑ ነውና። ኢማም አሽ-ሻፊዒ እንዲህ ይላሉ አዝለሙ ናሲ ሊነፍሲሂ መን ረግበ ፊ መወደቲ መን ዘሂደ ቢሂ። ነፍሱን በጣም የበደለ ሰው ብሎ ማለት እማይፈልገውን ችላ ያለውን ሰው እጅግ በጣም በመፈለግ የሚንከራተድ ሰው ነው ይላሉ ኢማም ሻፍዒ። በጣም እየፈለጋችሁት ችላ የሚላችሁ ሰው አለ። ይህንን ሁኔታ ገጣሚው እንዲህ ሲል ይገልጽልናል። ሃጀርቱ ባዕደ አሕበቲ ጦውዓን፣ አንዳንድ ሰዎችን በጣም እየወደድኳቸው ራኳቸው ይላል።

ብሎኛ ይራመድልኝ የሚላል ወሰን እኛ ለሰዎች ስንሆን አላህ ለኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ እውቀት አላቸው ሲባል፣ ገንዘብ አላቸው ሲባል፣ ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው ያችን ድክመቱን አይዞህ የሚለው ይፈልጋል። ሰው ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና፣ እስኪ በዙሪያችን አሰስ እናድርግ። አንድ ሰው በግድ እንዲወደህ አትታገለው ይላሉ ጀላልዲን ሩሚ ራሂመሁላህ። ፍቅር እንደ ሃይማኖት ነው። ላኢክራሃ ፊ ማስገደድ የለውም። ለእኛ የተፈረዱት ልቦች ስጋችን ከመፈጠሩ በፊት በፈጣሪ ትዕዛዝ በሩህ ዓለም ፍቅራቸው ተጽፎልና በትግል የሚቆይ ፍቅር የለምና የፍቅር ምላሽን በማጣት ከደከምክ ለአንተ ያልተፈጠረች ነፍስን መታገልተውና የልብህን ሰዎች ፍለጋ ወጣ። አላሁመ ሰሊ ላ ዘይኒ ልውጁድ። በእርግጥ አዎ ኑሮ አዚሙን ጭኖብሃል፣ ሰማይ ምድሩ ጠቁሮብሃል። በእርግጥ አዎ ሞት አድፍቶ መጥቶብሃል። በዚህ መሃል ጎረቤትህ ወግ ነውና ጤንነትህን ቢጠይቅህ ስቃይህን አትንገረው፣ ሮሮህን አታካፍለው፣ ደህና ባትሆንም ደህና ነኝ በለው። ግግር ነው እየገፋህ ላይ ሞላልህ እየለፋህ፣ ካበዳሪህ እየጠፋህ በሰቀቀን ውስጥ ብትኖርም ለሌላ ሰው አይነገርም። ጨብጥ እጁን፣ ሰላም በለው አልፎ ይሃጁን። ፈገግታ እንጂ ሰቆቃህን አታሳየው። ደህና ነህ ሲልህ ደህና ነኝ በለው። በክብር ኮት የሸፈነው፣ በስሳቅ ያዳፈነው ሁሉም ቢታይ ሥቃ ያለው። ስለዚህ ሌላ ህመማት ጨምሮ ችግርህን አትንገረው። ደህና ባትሆንም ደህና ነኝ በለው ፈገግ ብለህ አላህ አላሳዘነከም ሊያስደስተ ቢሆን እንጂ ካንተ ማለሰደ ሊሰጠ ቢሆን እንጂ አላስለቀሰህ ሊያስደስተ ፈልጉ እንጂ አልከለከለ በአንተ ላይ ቸር መሆን ፈልገው እንጂ አልፈተነ፣ ስለሚወድክ። አንዴ አንድ ቤት ላይ ይባላል። መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችው፣ ደክሟታል። አየው፣ ሁለተኛ ቀን የለም፣ ሶስተኛ ቀን ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ አይ ላቭ ዩ ሃቢብቲ ብሎ ጻፈ። አቧራ ስላለው ጽሑፉ ይዛላል ወድሻለሁ ሀቢብቲ ብሎ ጻፈ። ፍርሷላ ማው ምንድነው የፍቅር መልእክት ማስተላለፈ አይደለም መስታውቱ ደብዳቤ እስከሚያጽፍ ድረስ ቆሽሽ ዋል ይላል መልእክቱ ይሄ ነው አይደል? ታዲያ ፍርሷማ አሪፍ ነበረችና ያው አንተ ብላ መስል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። አንተ ማጽዳው ነው፣ እሷ ግልጽ ነው። አንተስ ምን ትሰራለህ ነው፣ ለምንድነው ደብዳቤ የምትልከልኝ? መተጋገዝ ያስፈልጋል። ሰዎችን እንዴት መያዝ እንዳለብህ ወቅ። ምክንያቱም ምናልባት አላህ ወደ ህይወታቸው የላከህ ለምክንያት ነው እና ምናልባት ለእነሱ ደግ መሆን አንተን የሚያድንህ ሊሆን ይችላል። የሰው ልጅ ሄደህ አቤቱታህን ብትነግረው ችግርህን ብትነግረው ምን ብትለው ከተወሰነ ጊዜ በኋላ ወላ የእሱም ችግር እጥፍ ድርብ አድርጎ ይነግረህና ዝም ያስብልሃል። አንተ እሱ ራሱ ደካማ ነው ወይም ይሰለችሃል። በቃ እዚህ ላይ በቃኝ፣ እዚህ በኋላ በቃኝ ይልሃል። አላህ ግን እንደዛ አይደለም፣ ጀባር ነው። ሁሌም በተሰበርክበት ፖይንት ሁሉ ይጠግንሃል አላህ ሱብሓነሁ ወተዓላ

ዋ ይህ ፎቶ ተቆርጦ የተቀናበረ ነው። ነገር ግን ለይ ም እድሜዋን በሙሉ ታዛዥ ልጅ ነበረች። ስለዚህ አጭር ደብዳቤ ላከችተበት ብላ ጻፈች። እናቴ ሆይ በአላህ የሆነብኝ እኔ ጥብቅ ነኝ ከዚህ አይነቱ ተግባር

በሴት ልጆቻችሁ ጉዳይ አላህን ፍሩ፣ አላህን ፍሩ በልጆቻችሁ ጉዳይ። ይህ ዓለምና ዘመኑ እጅግ አስፈሪ ነው፣ ውዶችያ የሰው ህይወት እየተቀጠፈ ነውና ልጆቻችን በሀሰተኛ ፎቶ እያጠመዷቸው ነው። ከዚህ ውጭ የምንለው የለም አላህ በቂያችን ነው። ምን ያማረ መጠጊያ ህይወታችሁን ማስተካከል የምትፈልጉ ከሆነ ከአላህ ጋር ያላችሁን ቅርበት የበለጠ ማቅረብ የምትፈልጉ ከሆነ የቴሌግራም ኮሚኒቲ አለን። በዚያ ኮሚኒቲ ላይ የተለያዩ ሀሳቦችን እያነሳን እንወያያለን። ከአላህ ጋር የሚያቃርቡን ኢባዳዎችን በቻሌንጅ መልክ እንተገብራለን፣ እንሰራለን። እንዲሁም የከበደንን ነገር እየተረዳዳን ከአላህ ጋር የሚያቃርቡን ነገሮች በጋራ እንፈጽማለን። መቀላቀል የምትፈልጉ ከሆነ ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። በመኖር ብዛት የማንችለው የማንለምደው ነገር የለም። ከምንወዳቸው ተለይተን መኖር እንችላለን። አንለምድም ያልነውን ኑሮ እንላመዳለን። ፈጣሪ ሁሉን ያስችላልና አንችልም ያልነውን ሁሉ ያስችለናል። በህይወት እስካለን የማንችለው የማንለምደው ነገር አይኖርም። ናፍቆት ሲያንገላታን እንዳልነበር ከናካቴው የምንረሳቸው አሸናቸው መለየትን ያላሰብናቸው ድንገት ችላ ብለናቸው መኖራቸውን ዘንግተን እንገኛለን። በመኖር ብዛት ብዙውን እናያለን እንደምንወድ፣ እንደምንጠላ፣ እንደምናገኝ፣ እንደምንለያይ፣ እንደምናፍቅ፣ እንደምንረሳ ሁሉን እንደምንለምድ። ከመኖር የምናተርፈው ትዝታን ብቻ ነው። ምናልባትም የማይረሳ ትዝታ ካለ እሱንም ስለ ራሳችሁ አይደለም፣ ለሌላ ሰው ደካማ ጎናችሁን አይደለም፣ ለሌላ ሰው ኔጌቲቭ ማንነታችሁ መናገር ይቅርና ለራሳችሁ ኔጌቲቭ የሆነውን ነገር አዘውተራችሁ መናገር ጠው እኔ ደካማ ምሳሌ፣ እኔ ደካማ ነኝ፣ እኔ አረባም፣ እኔ ለራሴ ሆነ ለቤተሰቦች አልሆንኩም፣ እኔ እኮ ሰነፍ ነኝ፣ እኔ እኮ እንዲህ ነኝ የሚሉት ራስን መውቀስ የሚመስሉ ብሌሚንግ የሚመስሉ ቃላቶች አእምሯችን ስር ይገቡና እኛን መስራት ይችላል ማለት ይጀምራሉ። watch out words ቃላቶችን ተጠንቀቃቸው። ምክንያቱም ደግነ ቢዩ ታውትስ ያንተ ሐሳብ የሚሆኑት ቃላቶች ናቸው። ደግመ ደጋግመ ለራስህ የምትነግረው ነገር መጠንቀቅ አለብን። ኢቨን ለሌሎች እንኳን ከሌሎች ጋር ቁጭ ብለ ስለ ራስ በጣም ደካማ የሆኑ ፓርቶችን አንስታ አታውራብ። ብዛት ደካማ የሆኑ ነገሮችን ሁሉ ስለራስ ራስ ቁጥር ይዘኸው የምትሄደው ኢነርጂ ደካማነት ነው። ለቻናላችን አዲስ የሆናችሁ ሰዎች ሰብስክሪብ ማድረጋችሁን እንዳትረሱ።